እንዴት አደራችሁ? እኛ አርሲ ላይ ሰላም አላደርም? ምን ሰላም አለ? ምን ከስንት ሙከራ በኋላ ቫንዴጃችንን አግኝተናል። ፋርማሲዎች ምኑ ናችሁ ነው ቫንዴጅ ማትይዙት ደግሞ በቅዳሜ ቀን ብዙዎቻችሁ ዝግ ናችሁ? ተውክፈቱ አሁን ንግባና ቤት እንዴት እንደምንሰራው ደግሞ አሳያችኋለሁ። ዩቲዩብ ሰላም ብለናል። አሁን ወደ ቪዲዮአችን እንገባለን ማለት ነው። እንዴት ነው የቲክቶክ ቪዲዮውን የምቀርጸው የዛሬውን ማለት ነው። በአርሲ ለሞቱት ወንድም ምህቶቻችን ኦርቶዶክሳውያን ድምፅ ለመሆን ምንም ቃል ስላጣው ለእነሱ ድምፅ ለመሆን ዛሬ እነዚህ እቃዎች ገዝቻለሁ። ያው በቃ መናገር የፈለግኩትን በቪዲዮ ማሳየት ስለፈለግኩኝ እሱን እንሰራለን ማለት ነው። እስኪ እንዴት እንደምሰራው አብራችሁን ቆዩ፣ እስከ መጨረሻው ተከታተሉ። ምን የገዛነው ቫንዴጅ ነው። ይሄ አምስት ቫንዴጅ ገዝተናል ማለት ነው አይ ቲንክ ቫንዴጅ ነው ስሙ። በጠዋቱ ተነስተን ስንት ቦታ ዙረን መሰላችሁ የገዛን? ይሄ ቫንዴጅ ነው፣ አምስት ቫንዴጅ አለን። ከዛም በኋላ ይሄንን ራሳችን ላይ ጠቅልለን ደም አስመስለን እንሰራለን ማለት ነው። ያው ሪል ደም አይደለም፣ ድምፅ ለመሆን ያክል ፌክ ብለድ ነው የምንጠቀመው ማለት ነው። ቪንቶ አለን እዚህ ጋር። ይሄንን ቪንቶ ነው ቫንዴጁ ላይ አድርገን ድምጻችንን የምናስተጋባው። ምን አሰብኩኝ መሰላችሁ እነዚህ ሁለቱን ፊቴ ላይ ልጠቀማቸው አሰብኩኝ። ፊቴ ሙሉ ልጠቀልለው ነውና ሁለቱን ፊቴ ላይ ከተጠቀምኩኝ በኋላ የቀሩትን ደግሞ እጄ ላይና እግሬ ላይ እጠቀመዋለሁ ብዬ አስቤያለሁ። ግን ምን ያክል ረጅም ነው የሚለውን አላቅም። እንደዚህ ፊቴ ላይን ጠቅልለው ከዛ እናያለን ማለት ነው አፌ ስለምናገር መታፈን የለበትም። አፌ ደስ ማለፍ ያለበት እንደዚህ ነገር ነው። ሰው ከሌላችሁ እንደኔ በቃ አስቸጋሪ ነው። የሚቀርጻችሁ ሰው ምናምን ከሌለ እንዳሰብኩት ትንሽዬ አይደለም ረጅም ነው። በቂ ነው። ከዛ አንድ አይኔን እንሸፍነዋለን። እንዴት ነኝ አሁን? በቃ ልናገር ያሰብኩትን ለመስራት ነው ምፈልገውና ረዲህን ጨርሰናል ማለት ነው። ፊቴ ላይ ያለውን አንደኛውን ፓርት ጨርሰናል። ስለዚህ አራት አሉ። ምናደርጋለን መሰላችሁ? እጄ ላይም አደርጋለሁ፣ እግሬ ላይም አደርጋለሁ። ስለዚህ ይሄንን ማለት ነው። እንዴ መሰላችሁ ማረገው? እንደዚህ ነው ማረገው ይህ እንደዚህ ነው የሚሆነው። ሪል እንዲመጣልኝ ስለፈለግኩ ነው። እናንተ በጣም ነው የማስፈራው። በጣም ነው ማስፈራው። እዚህ እየተጠላለፈ በጣም ያስቸገረኝ ነው። እንዳይበላሽብኝ እንጂ ግን ነክሬ ነበር ማለት ነው። እንደዚህ ማድረግ የነበረብኝ ገና ይሄ ልብስ እናያችሁት፣ ይሄንን ሁሉ አስነከዋለሁ። ሪል ነው መምሰል ያለበት በዛው ስለ አርሲ አንዳንድ ነገር ልናገር። በዛው ስለ ስለ አርሲ አንዳንድ ነገሮችን እየተናገርኩ ልለፍና የአባቶች ዝምታ ምን እንደሆነ፣ የኛ እንደዚህ ድምጽ መሆን ለምንድነው አስፈላጊነቱ አስፈላጊነቱ የሚሉትን ልናገር። ከአምስት ዓመት በላይ ጮሆን አለ እዚህ ሚዲያ ላይ በተለይ በቲክቶኩ ኦርቶዶክሳውያን ሞት ይቁም ብለን ከአምስት ዓመት በላይ ተናግረናል። ብዙ ነገር ብለናል። ነገር ግን ምንም የቆመ ነገር የለም። መፍትሔ ሐሳቡ ግብ ያለው ነገር መስራት ነው። ግብ ያላቸው ነገሮችን ካልሰራ በአርሲ ላይ ያሉት የሟቾች ቁጥር አሁንም እየጨመረ ነው የሚመጣው። በተለያዩ ክፍሎችም ይዛመድና ኦርቶዶክሳውያን ኦልሬዲ ወደ ማለቁ እንገባለን ማለት ነው። ስለዚህ ይሄ እየሞትን እንበዛለን የሚባል ነገር የለም። ክርስቲያን እንደ ምስማር ሲመታ ይጠብቃል የሚል ነገር መቆም አለበት ማለት ነው። ግራህን ለመታ ቀኝህን ስጠው፣ ቀኝህን ለመታ ግራህን ስጠው የሚለው ለወንድምህ ነው እንጂ ለሌላ አካል አይደለም ማለት ነው። ወንድምህ ይሄ ቃልን ለሚያምን ሰው ነው የተባለው እንጂ ለማያምነው ሰው አይደለም ማለት ነው። ስለዚህ አሁን ፊታችን ላይ ያለውን ነገር ኦልሬዲ ጨርሰናል እንደምትመለከቱት ነው። ስለዚህ ክፍሉን ይሄን ጨለማ እናደርገዋለን። ከዛ ስፖትላይት ስላሉ እነሱን እንጠቀማለን ማለት ነው። ሞር የተሻለ ኳሊቲ እንዲኖረው ቪዲዮአችን ምን መሰላችሁ የምንጠቀመው እዚህ ጋር ካሜራ አለን ሶኒ ሶኒ ማርክ ፎር ካሜራ አለን። በዚህ ነው ሪከርድ የምናደርገው ማለት ነው። ቻርጅ የለውም አለው። ስለዚህ ሪከርድ ወደ ማድረጉ እንገባለን። ሶስት አለም በነገራችን ላይ የተረፈን ሶስቱን የቱ ጋር እንደምንጠቀም አላውቅም፣ ብቻ እንጠቀማለን። ሴታፕ እናርክ በስንት መከራ ለታችን እያስተካከልን ነው እስኪ ያደክማል በጣም እግዚአብሔርን ያደክማል። ብቻ ፊት እንደዚህ ሆኖ አለው። ይህንን ነው የምንቀርጸው ማለት ነው። ላይታችንን ምናምን አስተካክለናል። አሁን ደግሞ ካሜራችንን ሴት አፕ እናደርግ። ምንም ነገር ስትሰሩ ማለት ነው እንደዚህ አይነት ትራይፖድ ግዴታ ግዴታ ግዴታ ያስፈልጋቸዋል። ይህንን አሁን ካሜራችንን ሴታፕ እናደርግበት ነው ማለት ነው። ካሜራችን ምን ይዝበት፣ ሶሪ፣ ይህንን ካሰርን በኋላ ፕሌት አለች እዚህ ጋር፣ እቺ ፕሌት ትባላለች። ካሜራችን ጋር አስረን ከስታንዱ ጋር የምናገናኝባት ማለት ናት። አያችሁት? ስለዚህ ካሜራ አንድ ቀን ሪቪው ይሰራላችኋለሁ። እቺ እንደዚህ ነው የምናስራት። ተሰክቷል። ብሎን አለ የራሱ ካሜራው ጋር የምናስገባበት ችን እንደዚህ አድርጋል እንቆልፋት አለን ማለት ነው። ከዛ መስመር መያዟን እርግጠኛ ስንሆን እንቆልፍና እንደዚህ አንዳችን ላይ አስገብተን እናስራት ስራት አለን ማለት ነው። ስለዚህ አሁን ካሜራችን ምን አይልም ማለት ነው። አይወድቅም ማለት ነው። እሺ አሁን ለቲክቶክ ሳይት ስለሆነ የምንፈልገው እንደዚህ ነው። የምናዞራት እንደዚህ ይሆናል ካሜራችን ማለት ነው። አሁን ቫንዴጃችንን እዚህ ላይ እየጠመጠምኩ ነው፣ እንደዚህ እንዲመጣ ማለት ነው። ብቻችሁ ስትሆኑ እንዴት ስራ እንደሚከብድባችሁ ማለት ነው። ማይኬን እራሱ አፍንጬ ላይ ሰክቼ ነው እንደዚህ እያረኩ ያለሁት ኦልሬዲ፣ የእጃችንንም ጨርሰናል ማለት ነው። አሁን ፋይን ነው። አሁን ሞር ድምጻችንን በደንብ ማስተጋባት እንችላለን ማለት ነው። አሁን እየቀረጽኩ በማለክ ይን ያቆምኩትና ፊቴ የምናምን ብቻ የተቻለኝን ያክል በውስጥ የመግለጽ የፈለግኩትን በዚህ ቪዲዮ ላይ ለመግለጽ እየሞከርኩ ነው። አሁን የቀረጽኩትን ቀረጻ በሙሉ ቲክቶኬ ላይም ማግኘት ትችላላችሁ። ያው ቲክቶኬ የማታውቁት ይላችሁ፣ እዚህ ላይም ደግሞ አታች አደርግላችኋለሁ። ያው ኮፒራይት ካልያዘው ማለት ነው። እስኪ ወደ ቪዲዮች ቀጣይ ወደምሰራቸው ደግሞ ሊሂድ። አሁን ሰርተን ጨርሰናል። ይሄ መፍታቱ ራሱ ማለት ነው። ሌላ ስራ ነው። ድምጽ ይሆናል ብለን የማስበውን እንግዲህ ሰርቻለው። ቪዲዮን እስከ መጨረሻ ጠብቁት። ልብስ እንዳለ ተመልከቱት። ፊቴ ላይ ነክቶኛል፣ ይህንም ነክቶኛል ምናምን እንግዲህ ጨርሰናል ሰርተን አሁን ኤዲት እናደርገዋለን ምናምን ዩት ፊት እንዳለ ብቻ ኤዲት አድርገን እንደጨረስን፣ ይህን ቪዲዮ አይታችሁት በደንብ ሼር ኮፒ ሊንክ ማድረጋችሁን እንዳትረሱ። የቲክቶክ ነገር ሼር ኮፒ ሊንክ ነው አፍ ላይ የሚመጣው። ሰብስክራይብ ማድረጋችሁንም እንዳትረሱ። እስከመጨረሻው አብራችሁን ቆዩ። እንዴት አደራችሁ? እኛ አርሲ ላይ ሰላም አላደረን። እናንተ በጧቱ ቤተክርስቲያንን ስታዩ እኛ የሞቱ ኦርቶዶክሳውያንን ነው ያየን። እንሙት እንኑር ምንም አናቅም! ቀኝ ጉንጭህን ሲመታ ግራው እንደማዞርለት የሚለው የመጽሐፍ ቅዱስ ቃል ለሚያምኑ ብቻ ነው። ክርስቲያን ሲመታ እንደ ሚስማር ይጠነክራል አትበሉ፣ አይጠነክርም። እየሞትን እንበዛለን አትበሉ፣ ስንሞት እናልቃለን። እኔ መሞት አልፈልግም። እየኖርኩኝ ብዙ ኦርቶዶክሳዊ ክርስቲያኖችን ማፍራት ነው የምፈልገው። ስንኖርም ስንሞትም የእግዚአብሔር ልጆች ነን። ምን ሰላም አለ ምን